አስገድዶ ስፔን በር ዘግቶብኝ ነበረ ከኔ ጋር ካልሆንሽ በሚል ፋሲል። ይሄን አልተናንቀነም፣ ግድ አይሰጠኝም። ለአንዴና ለመጨረሻ ጊዜ መፋታት አለብን። አያችሁት? ይህን የንቀት ጥግ ምን አይነት ነውር ነገር እየተደረገ እንደሆነ፣ የእውነቴ ነው ምላችሁ፣ በጣም ብሩክ በሚያሳዝን ሁኔታ እንግዲህ በጣም እየተጨናነቀ በጣም ከባድ አጣብቂኝ ሁኔታ ውስጥ ይገኛል። እና ዛሬ እንግዲህ ሀይሚና ብሩክ ከጠፉበት ብቅ ብለዋል። ሀይሚ ይዛ የመጣችው ነገር እጅግ በጣም አስቸጋሪ እጅግ በጣም ደስ የማይል ነገር ነው። የሰማ ነው ለሁላችን። በመጀመሪያ ጤነኛ ሆኖ ስላየቸው፣ የእውነቴ ነው ምላችሁ ከምነግራችሁ በላይ ደስ ብሎኛል። ብሩክ በጣም ጨጓራውን ይታመማል ብዬ ነበር። ለምን ከመጠን በላይ ከሚባ ከባለው በላይ ኦቨር ነበር ሲጨናነቅ ሲያዝን፣ የነበረው አንዳንዴ ክህደት ማለት ነው አንድ ሰው መዋሸት፣ ያ ሰው ፈልጎትም ሳይፈልገውም ሊዋሽ ይችላል እኮ ችግር የለውም። ግን የሚዋሸው ሰው በምትወዱት ሰው ሲሆን በጣም ህመሙ ከባድ ነው፣ ቁስሉ ከባድ ነው። የእውነት እንደ ቀልድ የሚታለፍ ነገር አይደለም። ለዛውም ደግሞ ያን ሰው በጣም በህይወቱ ቦታ የሚሰጣት ነገ አብረኝ ብዙ ህይወትን ብዙ ጉዞን አብረን እንጓዛለን፣ የህይወት አካል አንዷ ክፋዬ ነች ብሎ የሚያምን ሰው በዚህ ልክ ዋሽታው ደብቀው ቆይና እውነትን ሲደረስበት ዝም ብሎ ማየት አይችልም። ብሩክ እዚህ ጋር ምንም አይነት ጥፋት የለበትም። እንዲሁም መታገስ ከሚገባው በላይ ነው ታግሶ ሁሉን ነገር ፊክስ ለማድረግ ለማስተካከል እየሞከረ የሚገኘውና እስኪ እንግዲህ እንደምታየዋት ሀይሚ ዛሬ በጣም ከበድ ያለ ነገር ነው ይዛ የመጣችው። እሷም በጣም ነው ያሳዘነች አሏሻቸውምና ግን እዚህ ጋር የሀሳብ ስሰጥ እውነት እውነታውን ነው የምናገረው። የተሰማኝን የታየኝን ነገር ነው የምናገረውና ከእሷም ከባድ ሁኔታ ላይ ብትሆንም ያው ያጠፋችው ጥፋት አለ ግን ደግሞ የሰው ልጅ ፍጹም አይደለም። በየትኛውም ሁኔታ፣ በየትኛውም አካባቢ፣ በየትኛውም ሁኔታ ማንም ሰው ሳይዋሽ ወይም ደግሞ ፍጹም ሰው የለም። ብቻ በሆነ አጋጣሚ በሆነ ቀን ተዋሻላችሁ ወይ ደግሞ ትሳሳታላችሁ። ማንም ፍጹም የለም ይህንን ነው ልላችሁ የምችለው። እና ሀይሚ ስህተት ሰርታለች። እና ይሄ ልጅ እንግዲህ ሀይሚን እስከ ማገት ደርሷል። አስገድዶ እሷን ወስዶ ቤት ቆልፎ በር ዘግቶ እስከ ማስቀመጥ ደርሷል ማለት ነው። እንግዲህ ይሄ ነገር ምን እየተካሄደ እንደሆነ ወደ ምን እያመራ እንደሆነ ከባድ ነገር ነው። አሁንም እኔ ከሀይሚ ላይ ቅሬታ አለብኝ። ቅሬታሽ ምንድን ነው ካላችሁኝ፣ ሀይሚ ብሩክን የምታናገርበት መንገድ ደስ የማይል ነገር ነው ማለት መረጋጋት አለባት። እሷ አሁን ብሩክን ለማረጋጋት እየሞከረች ነው የምትገኘው። ግን የምታረጋጋበት መንገድ ይበልጥ እንዴቱን፣ ይበልጥ በቃ የሆነ የመካድ ስሜት፣ ይበልጥ የሆነ ቁጭቱን፣ ይበልጥ ደግሞ ውሸት ነገር ነው የሚመስለው የእውነት እንዲጨናነቅ ነው የሚደረገው እየተደረገ ያለው እና ሀይሚዬ፣ ይህን ነገር ማቆም አለባት መቀነስ አለባት ብዬ ነው የማስበው። በእርግጥ እሷም በጣም ከባድ ሁኔታ ውስጥ ሆናለች። በጣም በቃ የምትወደው ሰው ሌላ ነው የሚወዳት ሌላ ነው። ይቺ ልጅ እንግዲህ ትናንትና አይታችኋል። ብሩክ ከትናንት በፊት እጇን ጎትቶ እንደ ሕፃን ልጅ ነው ይዟት ሄደው ምንድን ያላ ሀይሚ እኔ አንቺ በሆነ የሆነ ነገር ብትሆኝ ፀጸቱን አልችለውም፣ ህሊ አይችለውም ስለዚህ እባክሽን ቤት እንዳትወጪ ብሎ ቤት ወስዷት ነበረ። አጋጣሚ ሆኖ እንግዲህ እሱ ደግሞ ቤት እንዳገኛት ባይታወቅም እንግዲህ ይዟት ሄዶ ስልኳን ደብቆ ቤቱ አስቀመጧት ነበረ። ነገ ምን ሊያረጋት እንደሚችል ዝም ብላችሁ መሳል አይከብድም። አንድ ሴት ልጅ ያለ ፍላጎቷ ያለ ያለ ምንም ማስገደድ አይጠበቅበትም፣ ቤቱ ማሳደር ምናምን አይጠበቅበትም። ምንም የሚያገኘው ጥቅም ስለሌለ። ግን በዚህ ልክ ድፍር ደፍሮ በዚህ ልክ ይሄን ነገር የሚያደርግ ከሆነ ለነገ ለህይወቷ ራሱ በጣም አስጊና ከባድ ነገር እንደሆነ ነው እያሰብኩ እየገመትኩ የምገኘው፣ እና ብሩክ ላይ ደግሞ ይህንን ሲሰማ እንዴት እንደዚህ ያደርጋል። እኔ እንደወንድ ልጅ መጀመሪያ ብሩክ ተናግሮ ነበር። እውነቱን ስነግራችሁ ምንድን ነው የተናገረው ይሄ ልጅ፣ ይቅርታ ጠይቂው ወደ ሌላ ወደ ባሰ ችግር እንዳይገባ የባሰ ነገር እንዳይፈጠር ይቅርታ ጠይቂውና በቃ ነገሩ እዚህ ጋር ይቋጭ ብሎ ነበረ። ከዛ የኔና ያንቺ ነገር ምናወርተ ምንፈታው ነገር ነው ምናስተካክለው ነገር ነበር ብሏት ነበር። ግን ሀይሚ በሰዓቱ እልህ ተያይዛ ነበረ። በጣም ተናዳ ነበር። በጣም ስሜታዊ ሆና ነበር ና ይህንን ነገር ማድረግ አልቻለችም፣ ወይም ደግሞ እሱን ይቅርታ ማድረግ መጠየቅ አልፈለገችም ነበረ ና ነገራቶቹ ሰፍተው መጠው እንግዲህ ይሄው እልህ ውስጥ እንዲገባ አድርጎታል፣ ፋሲል ማለት ነው በእርግጥ ምንም የሚያመጣ ሰው ምንም አያመጣም። ተራ ሰው ነው። ከሀይሚ በምንም ነገር ሊበልጥ አይችልም፣ በምንም ከብሩክም በምንም ከማንም በምንም ሊበልጥ አይችልም። ተራ ሰው ነው። ምንም የሚያመጣው ነገር የለም። ለተጋባ አልተጋባ፣ ዋናው የሀይሚና የብሩክ መተሳሰብ ነው። አሁን ብሩክ ይውላችሁ ሳይከፋው ቀርቶ አይደለም፣ ሳይናደድ ሳይበሳጭ ቀርቶ አይደለም። ውሸት መሆኑ በጣም በቃ ሳያናደደው ቀርቶ አይደለም። ግን እቺ ልጅ ለሷ ለደህንነቷ ሲባል ይሄ ልጅ ጋር ሰላም እንድትፈጥር ነው የፈለገው በቃ መጀመሪያ የእውነቴ ነው ጥያቄዎች አሉት። ገና ብዙ ጥያቄ የሚጠይቃት ጥያቄዎች አሉት በጣም ብዙ ነገር ሀይሚን ማለት ነው። ግን እየተረጋጋ እሷን ለማረጋጋት እሷ መጥፎ ነገር እንዳያጋጥማት መጥፎ ነገር እንዳትሆን እንግዲህ እየተጠነቀቀላት ነው የሚገኘው። በአጭሩ ምንም ነገር እንዲነካት አይፈልግም። እና ሀይሚ ደግሞ ይህንን ነገር መጣ ስትነግረው ጭራሽ ቤቱ ድረስ ወሰደኝ አስገድዶ፣ ስልኬን ቀምቶ ስልክ እንዳላወራ ምናምናምን አደረገኝ ስትለው እሱ እንዴት በቃ ማለት እንደወንድ ልጅ እኔ አዝኜለት ጥፋትሽን ነግሬ ይቅርታ እንድትጠይቂ ሁሉ እያ ያደረኩኝ እንዴት በዚህ ልክ ይንቀኛል? እንዴት በዚህ ልክ ነገሮችን ያደርጋል፣ ስለዚህ እኔ የማደርገው ነገር አደርጋለሁ ብሎ እንግዲህ ብሩክ እየዛተ ነው የሚገኘው። ግን ሀይሚ ደግሞ ችግር አለባት ማለቴ ችግር አለባት ያልኩት ምንድን ነው ትቆጠዋለች ሀይሚዬ፣ በእናትሽ ትቆጡ፣ ይሄ ልጅ እኮ ምንም ያጠፋው ነገር የለም። ማለት በጣም ከባድ ሁኔታ ውስጥ ነው ያለው ከባድ አጣብቂኝ ሁኔታ ነው ያለው እና ሀይሚዬ በቃ ሁሉ ነገሩ ይፈታ። ብሩክም ብቻ ስሚ የሚልሽን ነገር አድርጊ። ለምን ቤታ ትውጭ ሲልሽ እና ለምንድን ነው ምናምንት ያለሽ ጥያቄም ትጠይቅያለሽ። አሁን እሱ ለአንቺን ለመጠበቅ እየሞከረ ነው፣ ለአንቺ እየተጠነቀቀልሽ ነው ያለው። አንቺ ምንም ነገር እንድትኛ አይፈልግም። ስለዚህ እሱ የሚልሽን ነገር የግዴታ ማድረግ አለብሽ። በቃ ድርቅ ማለት የለብሽም። ለምን የሚጠቅምሽን ነገር ነው እያደረገልሽ ያለው። በዚህ ሰዓት ተናዶብሽ፣ ተመሳጭቶብሽ፣ እንደ ዋሸሽው እንደ ካድሽ እንኳን ተሰምቶት እያየ እየሰማሽ ማለት አውቀሽ አይደለም ያደረግሽው። ይሄን ነገር ሁሉም አለም የሚያውቀው ነገር ነው። በጭራሽ አውቀሽ ብሩክ ላይ እንደዚህ አይነት በደል ልታደርጊ አትችይም። ወይም ደግሞ ይህንን ነገር በቃ እኔ እንጃ እውን ልታረዩ አትችም። እንኳን ቀለበት እስከ ማድረስ የቴክስት የምታወሪውን ነገር ሁሉ የምትበይውን፣ የምትጠጪውን ነገር ሁሉ የምትናገሪ ልጅ ነች እና ይህንን ነገር ግን ያው ሰው ነች። ተሳስተሻል፣ አድርገሻል። ይበኔ አላመንኩም፣ አላምንም ማለት አድርገዋለች፣ ቀለበት እስከ ማሰር ደርሳለች የሚለውን ነገር ሃይሜን ከመጀመሪያው ጀምሮ ስለማውቃት ይከብደኛል፣ አላመንኳትም። ግን ደግሞ ይሄ ነገር ሆኗል ካለች ደግሞ ጠጥ ብለን ነገራቶችን ችግሮችን ከመፍታት ውጪ ለምን እንደዚህ ያደረግሽ፣ ለምን ትናንት እንደዚህ ሆነ፣ ለምን ትናንት እንደዚህ ተፈጠረ ብለን ስለ ትናንትና ማውራት መጨነቅ፣ ወይም ደግሞ መውቀስ የለብንም። ላለፈ ክረምት ቤት አይሰራም አይደለ? በቃ ያለፈ ነገር አልፏልና ብሩክ መረዳት አለበት ሀይሜን ብዬ ነው የማስበው። ከምንም በላይ እየተረዳትም ነው። እግዚአብሔር ይስጠው። በጣም ልበቀ እና በጣም መልካም ልጅ ነው። ከሚባለው በላይ እየተረዳት ነው። በቃ በጣም በቃ ከኦቨር በቃ እየትዕግስት አድርጎ የትዕግስትን ጥግ ያየንበት በሱ ነው እና እየተረዳት ነው ያለው ሀይሚ ደግሞ ተረጋግተሽ ለማስረዳት ሞክሪ። እና ይሄ ልጅ እንግዲህ እሷን እስከ ማገት ደርሷለና እኔ ጤና ያደርግል ምን የምታመጣው ነገር የለም። ሀይሚ ደግሞ ከብሩክ ጎን በዚህ ሰዓት ያለ በቃ፣ ያለ ምንም አቅማማት፣ ያለ ምንም ምንም፣ ያለ ምንም ጥያቄ በቃ፣ ብሩክ የሚልሽን ነገር ሁሉ ማድረግ አለብሽ። ብሩክ የተናገረሽ ነገር ሌላ ከባድ ነገር አድርጌ አይደለም፣ ቤት ውስጥ ቁጭ በይ በቃ። ለህይወቷ ራሱ በጣም አስጊ ነው። ይሄ ልጅ እንግዲህ ስልኳን ደብቆ ስልኳን ሁሉን ወስዱ በዚህ ልክ የሚያስጠፋት ከሆነ ከብሩክ እንድትርቅ እያደረጋት ከሆነ እልህ ተጋብቷል። በእርግጥ እኔም እሱ ጥፋት አለበት ብዬ አላምንም። አለበት ጥፋት። ጥፋቱ ምንድን ነው? ያለ ፍላጎቷ ከኔጋ ካልሆንሽ ማለቱ ጥፋት አለበት። ግን ቢያንስ ቀለበት ያደረግላት እሺ ብላ ተቀብሏለች። ይሄ ልጅ በጣም ብዙ ተስፋ ይዟል። ብዙ ህልሞች ነበሩት፣ ብዙ እቅዶች ነበሩት እና በድንገት ከሌላ ሰው ጋር መጣ። ከብሩክ ጋር አልፈልግም ስትለው የሚሰማው ስሜት ከባድ ነው። ይሄ ልጅ አሁን ደግሞ በእለ ተጋብተው ደግሞ የእውነት ፍቅር ከሆነ እዚህ በላይም የበለጠ ከባድ ነገር አድርጎ ሀይሚ ሊጎዳት ይችላል። ምክንያቱም አንዳንዴ ሁላችሁ ያልጠበቅ ነው ሰው ነው ያልተጠበቀ ነገር የሚያደርገውና ከዚህ ልጅ መራቅ አለባት ብዬ ነው የማስበው። ግን እቺ ልጅ እንዴት ነው ወጣ ሱቅ ሳትሄድ የሆነ ቦታ ሳትሄድ የሆነ ነገር ሳታደርግ የምትኖረው የምትውለው? ስለዚህ እኔም ለኛ ያላት አማራጭ ብዬ የማስበው ብሩክ የሚላትን ነገር አንድ መስማት አለባት። ሁለተኛ ነገር ደግሞ ለሆነ ነገር ለፖሊስ ማመልከት። ህግ ባለበት ሀገር እንዴት ነው መውጫ መግቢያ የምታጣው? በቃ አትፈልገውም ነገረችው። ኦልሬዲ እንደማትፈልገው ተናገረች። ሲጀመር አይኗ ላይም ያስታውቃል። ከብሩክ ውጪ ሌላ ማንም ሰው እንደማትመኝ፣ ከብሩክ ውጭ ማንንም ሰው እንደማታይ ግልጽ ነው። ግን ልጁ በግድ የኔ ካልሆንሽ ነው እያላት የሚገኘውና ሃይሚዬ ስህተት ሰርተሽ ሊሆን ይችላል። ተጸጽተሻል፣ ይቅርታ ብለሻል። ምንም ከዚህ በላይ ማድረግ የሚጠበቅብሽ ነገር የለም። ግን ብሩክን የምትናገሪበት መንገድ፣ የምታወሪበት መንገድ የተስተካከልና ጥሩ ለስለስ ያለ እሱን በማይጎዳ መልኩ፣ እሱን በማይሰብር መልኩ ቢሆን የተሻለ ነው ብዬ ነው የማስበው። አንዴ ያጥፍተሻል። የሰው ልጅ ነሽ ታጠፊያለሽ። ልጅ ነሽ ገና ከስህተቶችሽ እየተማርሽ ትሄጃለሽ። ብዙ ነገሮችን ገና ልትሳሳች ትችያለሽ። ምክንያቱም ሰው እየተሳሳተ ነው እያረመ እየተሳሳተ እያረመ የሚሄደው። ስለዚህ ህይወትም በደንብ ጥሩ የምትሆነው በከስህተትሽ እየተማርሽ ስትሄጅ ነው እንጂ ፍጹም ሆነሽ ዓለም ዘላለምሽን አትኖሪም። ይህንን ነው ልል የምችለው እንግዲህ ፈጣሪው ናቸው። ዛሬ ጤነኛው ነው ስላየኋቸው፣ ቢያንስ በአካል ቢሆነ በቪዲዮ ስላየኋቸው ደስ የሚል ስሜት ተሰምቶኛል። ትናንት ስትጣፉ በጣም ጨንቆኝ ነበር ና ይህንን ነገር ነው ልናገር የምችለው። ብሩክ ደግሞ በጣም የምትለይ ሰውነ፣ በጣም የምታገናዝብ ሰውነ ብዙ ጥያቄዎች እንዳሉ አሁንም ያስታውቃል። ግን ከልጁ ጋር ያለውን ነገር ለመፍታት እየሞከርክ ነው። እኔ እንደኔ ግን ከልጁ ጋር ሄደ ማውራት አይጠበቅብም። በእርግጥ ሀይሚ ላይ ያደረገው ያደረሰው ነገር በጣም የሚያስጠላ ነገር ነው። ሄደ ማናገሩ ጥሩ ነው እንደ አንድ ወንድ ልጅ። ባለፈው እሱ ሲበደል እሱ ተጎድቷል ብለ ስላሰብክ እሱ ተዋሽቷል ብለ ስላሰብክ ሀይሚን በግድ ይቅርታ ጠይቂ ብላት ነበር አይደለም። ስለዚህ ዛሬም እሱ ያጠፋው ነገር ያደረገው ነገር የማትወደውን ሴት የማታፈቅረውን ሴት ከኔ ጋር ካልሆንሽ ብሎ ቤቱ ድረስ ይዟት የሚሄድ ከሆነ ነገ ምን ሊያረጋት እንደሚችል አይታወቅም። የእውነቴን ነው የምላችሁና ሄደ ማናገረ ክፋት የለውም። ሀይሚ ደግሞ ይመለከተኛል ስለሱ ምናምን አትበይ። ስለሱ ምንም ከአእምሮች ላይ ማስወጣት አለብሽ። ስለሱ ስሙን ራሱ መጥራት የለብሽም ከብሩክ ፊት። ምክንያቱም ብሩክ ወንድ ልጅ ነው፣ የሚከፋው ነገር አለ፣ በጣም የሚያዝንበት ነገር አለ። ስለዚህ እሱ የሚያደርገውን ነገር ጸጥ ብለሽ መየት አለብሽ ብሩክ እኔ የተሳሳተ ውሳኔ ይወስናል፣ በጣም የሚያስጠላ ነገር ያደርጋል፣ ወይ ደግሞ የሰው ህይወት ይጎዳል ብዬ አላስብም። መናገር ባለበት ነገር ተአስረድቶ ለሁሉም ሰው መልስ ይዞ መምጣት የሚችል ሰው ነው። በራሱ ማገናዘብ የሚችል ሰው ነው በራሱ መወሰን የሚችል ሰው ነውና፣ መፍራት የለብሽም። ልቀቂው ልቀቂውና የሚያደርገውን ነገር ያደርግ። ይሄ ልጅ ነገ ዛሬ ካልተቆጣው ተቆጣው፣ ዛሬ ለምን እንደዚህ ያደረክ ብሎ ካልተናገረው ተናገረው። ነገ አንቺ ላይ ህይወትሽ ላይ አደጋለ። ስለዚህ እሱ እንደዛ መናገሩ ክፋት የለውም። ብሩክን አትሄድ እንደዚህ እያልሽ ምናምን ልትገረግሪው ወይ ደግሞ ልታስቀሪው አትሞክሪ። ብሩክ ይሄ ነገር እያበሳጨው ስለሆነ እቤት አትውጭ ለትንሽ ጊዜ ራሽን ጠብቂ። ከምቀኛ ከሸረኛ ከወረኛ ይጠብቃችሁ። የምር አንዳንዴ ግን ሰው በሚዋደዱ ሰው ማለት የሚገባ ሰይጣን ነው የምር ሰይጣን እኮ ነው የሚልካቸው፣ ግን እንደዚህ አይነት መጥፎ ሰዎችንና መልኩን አሳምሮ ደግሞ። ይሄ ደግሞ ሲያስጠላ ፋራ ነው በእውነት ነው የምላችሁና እንደውም ቁርጡን ማወቅ ጥሩ ነው። በቃ ቀለበት ነበረ፣ ቀለበትን ወረወርሽው ከልብሽ እንዳስወጣሽው ወይም ደግሞ ከልብሽ ውስጥ እንዳልነበረ አሳይተሽዋል። በቃ እንደማ እንደማትፈልጊ ፈልገሽም እንደማታውቂ ነው የነገርሽው። ይሄ ደግሞ ለሱ ትልቅ መልስ ነበር። ስለዚህ አይኑ ካየ ከብሩክ ከሆነሽ ብሩክ አለኝ እኔ የሚለው ሰው ነው። ብሩክ የማጣት አልፈልግም ብለሽ ስትነግሪው በአንድ አፍ አንቺን ጥሎ መሄድ ነበረበት። ግን እሱ አሁንም ችግር እየፈጠረ ነው የሚገኘው። ለማንኛውም ግን ፈጣሪ ይሁንሽ እንደው ብርታቱን ይስጣችሁ ነው የሚለው። ገና ከዚህም በላይ ራሱ ብዙ የሚመጡ ነገሮች ሊኖሩ ይችላሉ። ግን ዋናው የእናንተ ጥንካሬ ተጨማሪ ነው። እና ማንም በእናንተ መሀል አይግባ ንፋስ ራሱ አይግባ። ቢገባም ደግሞ ሁለታችሁ አንድ ከሆናችሁ ማንም ሰው ሊነካችሁ ሊጠጋችሁ ሊቀርባችሁ አይችልም፣ እና ጠንካራ መሆን አለባችሁ ብዬ ነው የማስበው። ብሩክም በጣም የምትረዳበት መንገድ፣ እሷን የቀረብካት መንገድ፣ እሷን የምታወራበት መንገድ በጣም ትልቅ ነገር ነው። በቃ ችግሩን እስከ መጨረሻው ለማጥፋት ችግሩን እስከ መጨረሻው ፈትቶ በቃ ይህን ነገር ተናግሯል ብሩክ። ለአንዴና ለመጨረሻ ጊዜ ይሄ ነገር መፈታት አለበት፣ ይህን ችግር ፈትተ ነው መሄድ አለብን ብሏል እና እውነት ነው እንደዚህ ተቋጨ ነገር እየተጀመረ እየተጀመረ የሌ ነገር ነገ ደግሞ ሁለታችሁንም ነው ዋጋ የሚያስከፍላችሁ ሁለታችሁንም ነው እንትን ሊል የሚችለውና ብሩክ የወሰነው ውሳኔ ትክክል ነው። ሀይሚ ውሳኔውን ልታከብሪለት ይገባል። በውሳኔው ልት በቃ ሚልሽን ነገር የማድረግ ግዴታ አለብሽ። ምክንያቱም ያንቺን ችግር ነው ሊፈታ ከታች ከላይ እያለ የሚገኘው፣ አንቺ የፈጠርሽውን ችግር በአንቺ ምክንያት የመጣውን ነገር ነው። ስለዚህ አሁን ያለሽ አማራጭ አንቺ መፍታት አልቻልሽም አይደል? አንቺ መፍታት አቅቶሻል አይደል? እሱ እንዲፈታ ደግሞ እድሉን ስጪ፣ ቦታውን፣ ጊዜውን ስጪው እና መቆጣትም፣ መናደድም፣ መበሳጨትም አፍሽን ዝግ አትበለኝ፣ እንደዚህ አትበለኝ፣ እንደዚህ አታድርግ አትበዩ። እሱ ተናዷል። የራሱ በጣም ከባድ ችግር አለበት። በጣም በቃ ብዙ ጥያቄዎች አሉት ለአንቺ ራሱ። ግን በዛ ሁኔታ ውስጥ ሆኖ አንቺን ለመረዳት እየሞከረ አንቺም መረዳት መቻል አለብሽ እላለሁ። ብቻ የነገውን ደግሞ ፈጣሪ ያውቃል። ይሄ ልጅ ግን ብልግናውን አይቻለሁ። በጣም ባለጌ ነው። ለምን በዚህ ልክ እሷን ይዞ ሄዶ ጭራሽ ቤት እሱ ቤት እስከማሳደር ከደረሰ በጣም ከባድ ነገር ነው። የእውነት ይንምላችሁ ብቻ አሳዛኝ ነገር ነው የሰማነው። ፈጣሪ እንደው የእናንተን ክፉ ያርቅልን። ሌላ ምንም ልል አልችልም። ፈጣሪ ጠብቃችሁ ሀይሚዬ፣ ቡራ ጨረቃዎች የእውነት አይዞን። ሀይሚዬ አንገትሽን አትድፊ፣ ቀና በይ። ትክክለኛ ፍቅር እውነተኛ ፍቅር ጥሩ ህይወት ልትኖሪ ስትይ ፈተናው ብዙ ነው። ስለዚህ ተፈትነሽ ማለፍ ግድ ነውና ከፈተና ከትምህርት በኋላ ፈተና አለ። ያው ፈተና ካልተፈተንሽ ማለፍሽ መውደቅሽ አይታወቅም አይደል? ስለዚህ ፈተና የግድ ነው። በህይወትሽ ትፈተኛለሽ። ካለፍሽ ጥሩ ህይወት ትኖሪያለሽ። ካላለፍሽ ደግሞ የሚያስጠላ ህይወት ነው የሚኖረው። ስለዚህ አንቺ በፈተና ጸንተሽ ቁሚ ልል እችላለሁ። አብራችሁ ስለነበራችሁ አመሰግናለሁ።